ዛሬ ጁማ ነው። አንድ መርዶ ልንገራችሁ ሳጎርጓሪ ዘንዶ ያወጣላል። ኢላህ ማለት አላህ ማለት ነው እንዴ? አይደለም። ኢላህ ማለት ነው ነው ወደ ገደለው። ላ ኢላህ ኢላላ ማለት ምን ማለት እንደሆነ ታውቃላችሁ? የለም ጣዖት ከአንድ አላህ በስተቀር ማለት ነው። የለም ጣዖት ከአንድ አላህ በስተቀር። ኢላሃ ማለት አምልኮ ማለት አይደለም። ወር ደግሞ የሚያመልኩት ማለት ነው፣ ስም ነው። ግቡናዩ ጎድ ማለት ያው ጣዖት ነው። ኦር ዲቪኒቲ ላ ዲቪኒቲ ማለት ደግሞ ያው ዘ ስቴት ኦፍ ላይ እንደ ማምለክ ማለት ነው። ያ አይደለም